የምልክት ቋንቋን በመጠቀም ከሰው ልጆች ጋር መግባባት ስለተላመደች፣ ድመቶችን ስለምትወድ፣ መቀለድንም ስለምትችል፣ መኪና እንዴት መንዳት እንደሚቻል ስለምታውቅና ከአንድ ሺ በላይ ቃላትን ስለምትረዳ ጎሪላ ዛሬ ልነግራችሁ ነው። ይሄ ብቻም አይደለም። ይቺ ጎሪላ ስለ ሞትና ከሞት በኋላ ስላለው ህይወት የነገረችንን እንዲሁም ከመሞቷ በፊት ለእኛ ለሰው ልጆች ስላስተላለፈችው አስደንጋጭ መልእክትም የምነግራቸዋለኝ። ይቺ ጎሪላ ኮኮ የተሰኘ ስም የተሰጣት ሲሆን፣ ስለ እሷ ያወቁ ሁሉ እንደቀደሙት ጥንታውያን አባት እናቶቻችን ከእንስሳት ጋር መግባባት ብንችል የሚነግሩን ብዙ መልእክቶች ሊኖራቸው እንደሚችል እንዲያስቡ ያስገደደ ታሪክ ያላት ጎሪላ ናት። እንደ አውሮፓውያኑ አቆጣጠር በሐምሌ ወር በአራተኛው ቀን በ1971 ዓ.ም ምረት ይቺ ጎሪላ በፍራንሲስኮ የእንስሳት ፓርክ ውስጥ ተወለደች እና በፓርኩ እውቅና ሃናቢኮ የተሰኘ ስያሜ ተሰጣት። በኋላም ስሟን እንደማቆላመጥ ተደርጎ ኮኮ ተባለች። በዛ ጊዜ ይች ትንሽ ጎሪላ አንድ ቀን ስለ እንስሳት እውቀትና ችሎታ የነበረና አስተሳሰብ ትቀይረዋለች ብሎ ያሰበ አንድም ሰው አልነበረም። ገና ትንሽ እያለች ባጋጠማት ም ምክንያት ለሕክምና ከእናቷ መለየት ነበረባትና ከዛ በኋላ ኮኮ ሕክምናዋን ጨርሳ ወደ እናቷ ሲመልሷት እናቷ ግን እንደ ቀደመው ጊዜ ልትቀበላትና እንደ ልጇ ልታያት ባለመቻሏ ትንሿ ጎሪላ ኮኮ ለትንሽ ጊዜም ቢሆን ብቸኝነት አጠቃት። በ1972 ዓ.ም በስታንፎርድ ዩኒቨርሲቲ የምትማር ፍሬንሲን ፒተርሰን የተባለች ወጣት ተመራማሪ ኮኮን ለመንከባከብ ወስና ከፓርኩ ኃላፊነት ተቀበለች። የቺኒ፣ ወጣት ተመራማሪ ብዙዎች ፔኒ እያሉ የሚጠሯት ሲሆን ለፒኤችዲ ትምህርቷ ከትላልቅ ጦጣዎች ጋር ለመግባባት ምርምር እያደረገች ነበርና ለአንድ ጎሪላ የምልክት ቋንቋ ማስተማር ትፈልግ ነበር። ዛሬም ድረስ ብዙዎቻችን ጎሪላዎችን የምንስላቸው በጣም ቁጡና አስፈሪ አድርገን ነውና፣ በዛ ዘመን የነበሩ ተመራማሪዎች ደግሞ ከጎሪላዎች ጋር ተቀራርበው የራሳቸውን ጥናት ለማድረግ ፍላጎት አልነበራቸው። ነገር ግን የፔኒ ጥናታዊ ሙከራ ይህንን ሁሉ አስተሳሰባችንን ሙሉ በሙሉ የሚቀይር ነው። ኮኮን ማስተማር ስትጀምር ሂደቱ ቀላል አልነበረም። ምክንያቱም የሰው ልጆች የምልክት ቋንቋን ሲማሩ አስተማሪያቸው እጃቸውን እየያዘ ወደ ትክክለኛው ምልክት አቅጣጫ ማሳየቱ የተለመደ ቢሆንም ኮኮ ግን ማንም ሰው እንዲነካት ፈቃደኛ አልነበረችም እና አንድ ነገር አሳይቶ የዛ ንቃ ስያሜ በምልክት ቋንቋ በተደጋጋሚ እያሳዩ ማስተማር እጅግ ከባድ ነበር። ከዛ ግን እየቆየ የኮኮ አስገራሚ የመማር ችሎታ ተገልጾ፣ ለመጀመሪያ ጊዜ የምልክት ቋንቋን ተጠቅማ ለፔኒ ያሳየቻት ቃል መጠጣት የሚለው ቃል ነበር። አስቡት እንግዲህ አንዲት ጎሬላ አራት ጣቶቿን አጥፋ በአንዱ ጣቷ አፏን በመንካት ስለ መጠጣት ትርጓሜ የሚሰጠውን የሰው ልጆችን የምልክት ቋንቋ ስትናገር ከጊዜያት ቆይታ በኋላ በሳይንቲስቶቹ እና በጎሪላዋ ኮኮ መካከል እውነተኛ የጓደኝነት ስሜት ዳበረ እና ከእንስሳት ፓርክ ወጥታ በዩኒቨርስቲው መሬት ላይ ወዳለ ልዩ ተንቀሳቃሽ ላብራቶሪ እንድትዘዋወርም ተደርጓል። ለብቻዋ ክፍል ተዘጋጅቶላት ወደ ፈለገችው ቦታ እየተንቀሳቀሰች የፈለገችውን እንድታደርግ ተፈቅዶላት ለደህንነት እንዲሆን ደግሞ ሰፊ ድንበር ተሰጣትና በብረት ሽቦ ቢታጠርላትም ያንን ማድረግ ግን ለብልህዋ ኮኮ አስፈላጊ አልነበረም። ኮኮ ሶስት ዓመት ሲሆናት የምልክት ቋንቋን ተጠቅማ በእርግጠኝነት የምትናገራቸው ወደ ሁለት መቶ የሚሆኑ ቃላቶች ታውቃለች። የእቃዎችን ስያሜ ብቻ ሳይሆን እንዴት ስሜቷን ወይንም ፍላጎቷን መግለጽ እንደምትችልም ተምራለች። እና ሌሎች ጎሪላዎች ገላቸውን ሲታጠቡ የሚያሳይ ፎቶ ሲያሳዩት ኮኮ ግን ገላዋን መታጠብ ስለማትወድ የምልክት ቋንቋን ተጠቅማ እዛ ለቅሳለሁ ወይንም ደግሞ እጮሃለሁ የሚል ምልክት ትሰጣቸው ነበር። ፈረስ አፉ ላይ ልጓም ታስሮ ስታይ ይቺ ብልህ ጎሪላ ፈረስ አዝኗል፣ ጥርስ የሚል ምልክት ታሳያለች። እጅግ በጣም የሚያስገርመው የምልክት ቋንቋን መረዳትና መጠቀም መቻሏ ብቻ ሳይሆን የቀልድና የጨዋታ ስሜትን ማውቋ ነበር። ሳይንቲስቶች ቴዎሪ ኦፍ ማይንድ ብለው የሚጠሩትም ችሎታ ነበራት። ይህ ችሎታ እንግዲህ ሌሎች ፍጥረታት ከእሷ የተለየ አስተሳሰብና የተለየ ስሜት እንዳላቸው የመረዳት ብቃት ሲሆን፣ ሌላኛው አስገራሚ ችሎታዋ ደግሞ ስሙን ለማታውቀው እቃ ከዚህ በፊት ከምታውቃቸው ምልክቶች ቃላት በማዋቀር በራሷ ተሰይማቸዋለች። ለምሳሌ ፔኒ ያደረገችውን ቀለበት የጣት አምባር ብላ ሰይመዋለች። እኔ በበኩሌ ስለ ኮኮ ጉዳይ መሰናዶ ሳዘጋጅ አንድ ጎሪላ ቀለበት አይታ በራሷ የአይምሮ የማገናዘብ ችሎታ የጣት አምባር ብላ መሰየሟን ሳውቅ በእጅጉ ተገርሚያለው። ይሄ አዳዲስ ቃላትን ወይንም ሀረጋትን የመፍጠር ችሎታ የምልክት ቋንቋን ምልክቶች ማስታወስ ብቻ ሳይሆን የምልክቶቹን ትርጓሜን በሚገባ መረዳቷን ያረጋግጥልናል። የስኬፕቲክስ ምሁራን ዶክተር ፔኒ ሰርከስ እንደሚማሩ እንስሳት አይነት የስልጠና ዘዴ ተጠቅማ ነው ቢሎም እውነታው ግን ያልነበርም። ምክንያቱም ፔኒ አብራት በማትሆንበት ጊዜ ኮኮ ከአሻንጉሊቶቿ ጋር በመጫወት የምልክት ቋንቋን ተጠቅማ ረዘም ያሉ ንግግሮችን ታደርጋለች። ከሌሎች እንስሳት ጋር ሁሉ የምልክት ቋንቋን ተጠቅማ ለመግባባት ትሞክርና ምላሽ ላይ ሳይሰጧት ሲቀሩ ህይወት ከሌላቸው ነገሮች ጋር ማውራቷን ትቀጥል ነበር። ታዲያ ይህንን የኮኮ ሁኔታ ቀለል አድርጎ የሰርከስ ትርኢት አይነት ስልጠና ነው ብሎ ለማሰብ ከባድ ነው የሚሆነው። የተደረጉላት የተለያዩ የአይኪው ምዘና ውጤቶች እንደሚገልጹት የኮኮ የማሰብ ችሎታ ከሰባ እስከ ዘጠና ባሉት ፖይንቶች መካከል የሚገኝ ሲሆን ከሰው ልጆች የማስተዋል ችሎታ አንጻር ያነሰ ቢሆንም ከሌሎች እንስሳት ንቃተ ህሊና አንጻር በጣም አስገራሚ ብቃት እንዳላት ያሳያል። ማይክል የተባለ ጎሪላ ጓደኛ ያላት ሲሆን፣ እሱም የተወሰኑ የምልክት ቋንቋዎችን ተምሯል። በኋላም ዱም የተባለ ሌላ ጎሪላ ተቀላቀላቸውና ሶስቱ የፈጠሩት ቡድን በዓለም ላይ የሰውን የመግባቢያ ቋንቋ በመጠቀም የሚግባቡ አባላትን የያዘ የመጀመሪያው የእንስሳት ማህበር ሆነ። ኮኮ ስለሞት ያላትን እውቀትና አስተሳሰብ የገለጠው ልብ የሚነካው ታሪክ ከትናንሽ ድመቶች ጋር ያላት ጥብቅ ግንኙነት ነበር። በ1984 ዓ.ም በልደቷ ቀን የሚንከባከባትን ሰው የድመት ስጦታ እንዲሰጣት ጠየቀችው። ተንከባካቢዋም የተለያዩ ትናንሽ ድመቶችን አመጣና የፈለገችውን እንድትመርጥ ሲያቀርብላት፣ እያንዳንዱን በጥንቃቄ ከተመለከተቻቸው በኋላ ግራጫ ቀለም ያለውን ትንሽ ድመት ለመውሰድ ወሰነች። ኦልቦል ብላም ሰየመችው። ከዛ ጊዜ በኋላ ልክ እንደ ራሷ ልጅ አድርጋ ትንከባከበዋለች። በጥንቃቄ ይዛ በጀርባዋ ላይ ታዝለዋለች፣ ታቅፈዋለች። ብቻ በጥቅሉ ከድመቷ ኦልቦል ጋር ጥብቅ የሆነ ግንኙነት ነበራት። በሚያሳዝን ሁኔታ ግን ከጥቂት ወራት በኋላ ከድንበሩ የመረብ አጥር አልፎ ሲሄድ መኪና ገጭቶት ሞተ። ከዛም የሞቱን ዜና ለኮኮ ሲነገራት ያሳየችው ምላሽ በጣም አስገራሚና ብዙ ልምድ ያላቸውን ሳይንቲስቶችም እጅግ ያስደነገጠ ምላሽ ነበር። ልክ እንደነገሯት በጣም የመደንገጥ ስሜት አሳየች። ምንም ነገር እንዳል ተረዳች ይመስል በዝምታ ተመለከተቻቸውና ዝግ ብላ የማቃሰት አይነት የመነጫነጭ ድምጽ እያሰማች ጥልቅ የሆነ የሐዘን ስሜት እንደተሰማት ገለጸች። ትንሹ ድመቷ ለምን ጊዜም ላይነቃ ማንቀላፋቱን የተቀበለች ይመስል ድመተኛ የሚል ምልክት እየደጋገመች ታሳይ ጀመር። ኦልቦል ብላ የሰየመችው ድመቷ ከሞተ በኋላ አልፎ አልፎ ለብዙ ቀናት የሰው ለቅሶ የሚመስል ድምፅ ማሰማቷን እንደቀጠለች ተመራማሪዋ ፔኒ አስተውላለች። ኮኮን እንደቀድሞ እንድትጫወት ሲጋብዟት ሐዘን የሚል ምልክት ከማሳየት ውጪ ለጨዋታም ሆነ ለደስታ ፍላጎት አልነበራትም ነበር። ይህ ከሆነ በኋላ ቀጣዮቹ አመታት አልፈው ኮኮ በአርባ አራተኛ አመት ልደቷ ላይ ሁለት ትናንሽ ድመቶች ተሰጧትና አንደኛውን ሚስ ብላክ፣ ሌላኛውን ደግሞ ሚስ ግሬይ ብላ እንደየቀለማቸው ሰየመቻቸው። ድመቶቿን በብልሃትና በጥንቃቄ ስትንከባከብ የሚያሳይ ተንቀሳቃሽ ምስል በበይነ መረብ ላይ እንደተለቀቀ በጣም ብዙ ሰዎች ጋር ደርሶ የብዙሃንን ስሜት የነካና ዓለምን ያስገረመ ምስል መሆኑን ችሎ ነበር። ኮኮ በማሰብ ችሎታዋ ብቻ ሳይሆን ከሰው ልማድ ጋር በሚመሳሰሉ ፍላጎቶቿም ዓለም ተደንቆባታል። ለምሳሌ የሰውን ደረት ማየት ያልተለመደ ደስታ ይፈጥርላታል። እናም በዚህ የሰውነት ክፍል ላይ እንግዳ የሆነ ፍላጎት ከማሳየትም አልፋ አንዳንድ ጊዜ የሚያጫውቷትን ሰዎች ደረታቸውን ማየት እንደምትፈልግ ትነግራቸው ነበር። በ2005 ዓ.ም ሶስት ተንከባካቢዎቿ ይህንን ፍላጎት ለማሟላት ሲባል ብቻ የደንብ ልብስ ሸሚዞቻቸውን እንዳይለብሱም ተገደዋል። ኮኮ ስለ ራሷ በሚገባ ታውቃለች። በመስታወት ላይ የራሷን ምስል የማወቅ ወይም የመለየት ፈተናን ያለፈችው ገና በ19 ዓመቷ ላይ ነበር። የራሳቸውን ነጸብራቅ ልክ እንደ ሌላ ጎሪላ ከሚረዱ ወገኖቿ በተለየ ኮኮ በመስታወት የተመለከተችው ነጸብራቅ የራሷ ነጸብራቅ እንደሆነ ወዲያውኑ ነበር የተረዳችው። ፊልም ማየት በጣም የሚያስደስታት ኮኮ የሚያሳዝኑ ትዕይንቶች ሲመጡ ፊቷን ማዞሯና በፊልሙ ላይ ከምታያቸው ካራክተሮች አንጻር የዳይኖሰር አሻንጉሊቶችን መፍራቷ የኮኮን የስሜት ዓለም የሚያሳይ ሲሆን ዝናዋ በእጅጉ እንዲገን ያስቻላት ልዩ ጸጋዋ ነበር። ኦል ቦል ብላ ከሰየመችው የመጀመሪያው ድመቷ ጋር የተነሳችው ፎቶ ናሽናል ጂኦግራፊ በተባለ መጽሔት ሽፋን ላይ ወጥቶ በህትመት ታሪክ ውስጥ በጣም ብዙ ዝናን ያተረፈ ፎቶ ለመሆን ችሏል። ወደ ዩኒቨርሲቲው መጥተው ኮኮን ከጎበኟት ታዋቂ ሰዎች መካከል ኮሜዲያን ሮቢን ዊሊያምስ ተጠቃሹ ሲሆን ከኮኮ ጋር የሰመረ ትውውቅ መገንባት ችሎ ነበር። በሚገናኙ ጊዜ የዊሊያምን መነጽር ልታደርግለት ስትሞክር፣ እንዲያስቃት ስትጠይቀውና የሁለቱም ደስተኛ ፊት የሚታይባቸው ቪዲዮዎች ተቀርጸዋል። ብቻ ስለ ኮኮ ህይወት ከዚህም በላይ መናገር ይቻላል። ለምሳሌ የተለየ ኮምፒውተር ተጠቅማ ቃላቶችን መጻፍ፣ ቀለማትን እየደባለቀች መሳል፣ ፒያኖ፣ ሃርሞኒካ፣ የአሻንጉሊት ዋሽንት እና ሌሎችም የሙዚቃ መሳሪያዎችን መጫወትም ተምራለች። ምናልባት ግን ከሁሉም በላይ አስገራሚው የኮኮ ማስታወሻ ስለ ሞት ያላት አስተሳሰብና ከመሞቷ በፊት ለዓለም ያስተላለፈችው መልእክት ነው። አንድ ቀን ተንከባካቢዋ ካቢዋ የሰው አጽ ማሳያትና በሕይወት እንዳለ ወይም እንደሌለ ጠየቃት። ኮኮም የምልክት ቋንቋን ተጠቅማ እንደ ሞተ መናገሯ ሳያንስ የሞቱ ጎሬላዎች ወዴት እንደሚሄዱ ስትጠየቅ ምቹ ወደ ሆነ መተላለፊያ ተለል እንደሚሄዱ መናገሯ ዓለምን ሁሉ አስደንቆ ትልቅ መነጋገሪያ ርዕስ ሆኖ ነበር። ምክንያቱም አንድ ጎሪላ የዚህን ያህል በጥልቀት ስለሞትና ከሞት በኋላ ስላለው ነገር መረዳቷ አስደናቂም አወዛጋቢም ርዕስ ነው። በዚህ አላበቃም። ኮኮ ከመሞቷ በፊት ጥቂት ዓመታት ሲቀሯት እንደ ተፈጥሮ አምባሳደር አይነት ባህሪ ማሳየት ጀምራ ነበር። የሰው ልጆች ዓለምንና እንስሳትን እንዲንከባከቡ በማስገንዘብ ተፈጥሮ እያያችሁ ነው የሚል ግሩም አረፍተ ነገር አስተላልፋለች። በዓለም ዙሪያ በዱር ላሉ ጎሪላዎች ሁሉ ኃላፊነት የሚሰማትም ትመስል ነበር። በሰኔ ወር በ 19 ኛው ቀን በ2018 ዓ ም የ47ኛ ዓመቷ የልደት ቀን ሊደርስ ጥቂት ሳምንታት ሲቀሯት እንቅልፍ እንደወሰዳት ከዚህ ዓለም ተሰናበተች። የመሞቷ ዜና በዓለም ዙሪያ ያሉ በሚሊየን የሚቆጠሩ ሰዎችንም አሳዝኖ ነበር። በኮኮ ጥናት ላይ የተመሰረተው ጎሪላ ፋውንዴሽን የተባለው ድርጅት ኮኮ የተወችልን ውርስ ስለ ጎሪላዎች የስሜትና የግንዛቤ ችሎታ ያለንን አስተሳሰብ በትክክለኛው መንገድ የሚቀርጽ ነው ብሎላታል። ይህንን ዓለም ከመሰናበቷ በፊት ስለ ሰው ልጆች ታሪክ በጥልቀት ታውቅ ይመስል በቀደሙት ጥንታውያን ሰዎችና በተፈጥሮ መካከል የነበረውን ግንኙነት እኛም እንድናንጸባርቅ የሚያስገድዱ ቃላቶቿን ትታልናለች። የኮኮና አስደናቂ ታሪክ እንዴት አገኛችሁት? ዛሬ አዲስ ተጨማሪ መረጃ እንዳገኛችሁ ተስፋ አድርጋለሁ። ታዲያ ክቡራን ተመልካቾቼ ዘወትር አዳዲስ መረጃዎችን እያሰናዳ ወደ እናንተ ለማድረስ እንድበረታ ላይክ፣ ሰብስክራይብ እና ሼር እንዲሁም ኮመንት በማድረግ ድጋፋችሁን እንድታሳዩኝ በአክብሮት ጠይቃለሁ። ዳግም በአዲስ መሰናዶ በአስደናቂ መረጃ እስክንገናኝ ቸር ያቆየን።